በ6 ሚሊዮን አጠቃላይ ክፍያ ነው። ባለ አንድ መኝታውን እየሸጠን ያለ ነው በካሬ በዘጠና ሺህ ብር ብቻ ነው ይዘን የመጣ ነው ማለት ነው። በወር እስከ 200 ዶላር ነው እየተከራየ ያለው። ይህንንም በአንድ ዓመት ከስድስት ወር እስከ ሁለት ዓመት ያለው ሙሉ ለሙሉ ጨርሰን ለደንበኞች ምናስረክብ ይሆናል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ፣ በዛሬ ዝግጅታችን ፕራይም ሪል ስቴት ጋር ተገኝተናል። እንግዲህ ከዚህ ቀደም እዚህ ሪል ስቴት ላይ ተገኝተን የተለያዩ የንግድ ሱቆችን ወደ እናንተ አድርሰናችሁ ነበረ። ዛሬ ደግሞ በድጋሚ ቦሌ ጃፓን አካባቢ የተለያዩ የቤት አማራጮችን እያቀረቡ እንደሆነ ሰምተን እጃቸው ከምን ለማለት ቢሮቸው ላይ ተገኝተናል። እንግዲህ በሚኖረን ቆይታ የተለያዩ የቤት አማራጮችን በምን ያህል ካሬ እንዲሁም ደግሞ የዋጋ መጠን እያቀረቡ ነው የሚሉትን እና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብረችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። ሰላም እንደምን አለሽ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ በቅድሚያ ስምሽን እና የስራ ድርሻሽን አስታውቂኝ። እሺ ስሜ ህይወት ቴዎድሮስ ይባላል። የፕራይመሪ ሪል እስቴት የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ ፕራይመሪ ሪል እስቴት በድጋሚ ነው የመጣ ነው። ነገር ግን ለተመልካች ለማስታወስ ያህል ፕራይመሪ ሪል እስቴት ማነው ነው፣ ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እናንሳና ወደ ዛሬ ጉዳያችን እንመጣለን። እሺ እንግዲህ ከዚህ በፊት የመታችሁ ስለ ፕራይም ብዙ መረጃ ሰተናችኋል። አሁንም ደግሞ ፕራይመሪ ሪል እስቴት እንግዲህ አስር ዓመታትን በኮንስትራክሽን እና በማቴሪያል ኮንስትራክሽን ማቴሪያል በማቅረብ እና በግንባታ ላይ የተመሰረተ ድርጅት ነው። ድርጅታችንን የራሱ የሆነ የኮንስትራክሽን ድርጅት ይዞ የራሱ የሆነ ማቴሪያል የሚያቀርቡትን ይዞ እስካሁን እስከ አስር ዓመታት ድረስ ሁለት ሳይቶችን አስረክበናል። አሁን ላይ ደግሞ አዳዲስ ሶስት ሳይቶችን አውጥተን በመንቀሳቀስ ላይ እንገኛለን ማለት ነው። በጣም ጥሩ እንግዲህ፣ ከዚህ በፊት የንግድ ሱቆችን ለተመልካች አድርሰን ነበር። ዛሬ ደግሞ በድጋሚ የቤት አማራጮችን ቦሌ ጃፓን አካባቢ እንደምታቀርቡ ሰምተን የመጣ ነው። እስቲ ስለ አዲሱ ሳይታችሁ እናንሳ። የት አካባቢ ነው የሚገኘው፣ ምን አይነት የቤት አማራጮችን እያቀረባችሁ የምትገኙት የሚለውን ጠቅላላ አድርገን እስቲ እናንሳ። እሺ፣ አሁን ላይ አዲስ ያወጣነው ሳይት እንግዲህ ከለቀቅነው ገና አስራ አምስት ቀናችን ነው። ሳይት የሚገኘው ቦሌ ጃፓን ምናልባት ስኩል ኦፍ ትሞሮን የምታውቂው ከሆነ ከስኩል ኦፍ ትሞሮ ጀርባ ስትሪት ከስኩል ኦፍ ትሞሮ ጀርባ ላይ ነው የሚገኘው። አምስት መቶ ካሬ ላይ ያረፈ አነስ ያለች እጅግ በጣም ዘመናዊ የሆነች አፓርታማ ነው እየገነባን ያለ ነው። እዛ ላይ እንግዲህ ባለአንድ እና ባለሁለት መኝታ አማራጮችን ይዘን ለዲያስፖራዎችም ሆነ ሀገር ውስጥ ላሉት እጅግ በጣም ተመጣጣኝ በሆነ ከዚህ በፊት ቦሌ ጃፓን ላይ ተሽጦ በማይታወቅ ዋጋ በካሬ ዘጠና ሺህ ብር አድርገን እንዲሁም መቶ ፐርሰንት ለሚከፍል በካሬ ሰባ ሺህ ብር አድርገን ታላቅና ቅናሽ አውጥተን ባለ አንድ እና ባለ ሁለት መኝታ ቤቶችን በቦሌ ጃፓን ላይ እየሸጥን እንገኛለን። አሁን ላይ በጣም ጥሩ የካሬ መጠናቸውን ማንሳት እንችላለን። በሚገባ በፍሎር አራት ቤት ነው ያለው፣ ባለ አንድ እና ባለ ሁለት መኝታ ነው። ባለ አንድ መኝታዎቹ በሰማንያ ስምንት ካሬ እና በመቶ ሁለት ካሬ አማራጭ ይገኛሉ። እንዲሁም ደግሞ ባለ ሁለት መኝታዎቹ ደግሞ በመቶ አስራ አምስት ካሬ እና በመቶ ሀያ ሁለት ካሬ አማራጭ ነው የምናቀርበው ማለት ነው። በጣም ጥሩ ምን ለየት ያለ ነገር ይዛችሁ መታችኋል? እሱ ሳይት ላይ እሱ ሳይት ላይ ለየት ያለ ነገር ያለው ከዋጋ አንጻር ነው። ወርዲኛ ፕራይሞች የምንታወቀው ከዚህ በፊት ሚሊየም አዳራሽ ጋርም በሚታወቀው ፕራይሳችን በጣም ፌር ነው። ሱቆችንም ባለፈው ካያችሁ እናንተም ደንበኞችን አምጥታችሁልን ነበር። በዋጋ አንፃር በጣም ለየት ያለ ነው። ከዚህ በፊት ቦሌ ጃፓን ላይ እንግዲህ ቤቶች ሲሸጡ ሚኒመም በካሬ መቶ አስር ሺህ መቶ ሃያ ሺህ እስከ መቶ አርባ ሺህ ነበር የሚሸጠው እና እኛ ደግሞ ከዛ ለየት አድርገን በካሬ በዘጠና ሺህ ብር ነው እየሸጥን ያለ ነው። በጣም በአሪፍ ኳሊቲ፣ በአሪፍ ፕራይስ፣ በጥሩ ፍጥነት ገንብተን የምንጨርሰውን ሳይት በካሬ በዘጠና ሺህ ብር ብቻ ነው ይዘን የመጣ ነው ማለት ነው። ይሄ ደግሞ ለአቅሙም ለሌላቸውም ኢንቨስት ማድረግ ለሚፈልጉም ሌላ ላይ መኖር እየፈለጉ ገንዘብ ውድ ለሆነባቸው እጅግ በጣም አሪፍ የሆነ ምርጫ ነው ይዘን የቀረብ ነው። በጣም ጥሩ ፕራይም። ታዲያ ከቦሌ ጃፓን በተጨማሪ ሌሎች ሳይቶች አሉት፣ ወያት አካባቢ ላይ ካሉ ደግሞ ያሉትን ነገሮች በጠቅላላ ብታስረጂኝ ደስ ይለኛል። እሺ እኛ አሁን ፕራይም ብለን የያዝነው ፕሮጀክታችን ቦሌ ሚሊየም ጋር የነበረ ሳይት ነው። ከሚሊኒየም ጀርባ ከስካይላይት ፊት ለፊት የነበረ ሳይታችን ነው። እሱን መቶ ፐርሰንት ሽያጭ ጨርሰናል። እሱን ሽያጭ ያወጣ ነው ከአምስት ወር በፊት ነበር። በአምስት ወር ውስጥ ሙሉ ለሙሉ ሽያጭ ጨርሰናል። አሁን ላይ ደግሞ ሁለተኛ ፒያሳ ማህሙድ ሙዚቃ ቤት ጋር ከዚህ በፊትም እንደነገር ናቸው የሱቅ አማራጮችን አቅርበን ከስምንት መቶ ሺህ ቅድመ ክፍያ ከሶስት ሚሊዮን አጠቃላይ ክፍያ ጀምሮ ሱቆችን እየሸጥን እንገኛለን። ከ25 ፐርሰንት ዳውን ፔመንት ጀምሮ እጅግ በጣም ቅናሽ ታላላቅ ቅናሽ የተደረገላቸውን ሱቆች እየሸጥን ነው፣ መሐሙድ ሙዚቃ ቤት ጋር። እንዲሁም ደግሞ ይሄ ሶስተኛ ፕሮጀክታችን ነው ቦሌ ጃፓን። አራተኛ ፕሮጀክታችን ከአንድ ወር በኋላ ቦሌ ወሎ ሰፈር ጋር እንለቃለን ማለት ነው። ስለዚህ በዋኝነት አሁን ላይ እየሰራን ያለ ነው እዚህ ቦሌ ጃፓን፣ እና በሁለተኛ ደረጃ ደግሞ ፒያሳ ማህሙድ ሙዚቃ ቤት ጋር ያለው ሱቆቻችንን ነው ማለት ነው። በጣም ጥሩ የዋጋ መጠናቸውን እናንሳ የአንዱን ካሬ እናንሳ እና ቅድመ ክፍያው ክፍያው ምን ይመስላል የሚለውን ብናነሳስ። እሺ ከባለ አንድ መኝታውም ከባለ ሁለት መኝታውም ላድርግልሽ ና አሁን ለምሳሌ ባለ አንድ መኝታው 88 ካሪ ነው ትንሹ ካሬ። እሱን አሁን 20 ፐርሰንት ለሚከፍልና መቶ ፐርሰንት ለሚከፍል እኩል አይደለም። አሁን 88 ካሪውን ሀያ ፐርሰንት ለሚከፍል ሰው አጠቃላይ ክፍያው የሚመጣው ሰባት ሚሊዮን ዘጠኝ መቶ ሺህ ነው። በካሬ ዘጠና ሺህ ብር ይሆናል ማለት ነው። ነገር ግን መቶ ፐርሰንት ለሚከፍል ከሆነ ደግሞ ቦሌ ጃፓን ላይ ሰማንያ ስምንት ካሬ በስድስት ሚሊየን አጠቃላይ ክፍያ ብቻ ነው እየሸጠን ያለ ነው ማለት ነው። ይህም ማለት ወደ ሁለት ሚሊየን ዲፈረንስ አድርገን የሀያ ፐርሰንት ዲስካውንት አድርገን በስድስት ሚሊየን አጠቃላይ ክፍያ ነው ባለአንድ መኝታውን እየሸጠን ያለ ነው። ባለ ሁለት መኝታው ጋር ስኔ ደግሞ ትንሹ መቶ አስራ አምስት ካሬ ነው። ያ መቶ አስራ አምስት ካሬ በሀያ ፐርሰንት ዳውን ፔመንት የሚከፍል ከሆነ አጠቃላይ ክፍያው የሚመጣው አስር ሚሊየን ብር ነው። በመቶ ፐርሰንት የሚከፍል ከሆነ ደግሞ በስምንት ሚሊየን አጠቃላይ ክፍያ ቦሌ ጃፓን ላይ የባለ ሁለት መኝታ ባለቤት መሆን ይችላል ማለት ነው። በጣም ጥሩ ሰዎች፣ አሁን ቦሌ ጃፓን ላይ ኢንቨስት ቢያደርጉ ምን ተጠቃሚ ይሆናሉ ብላችሁ ታስባላችሁ? እሺ አንደኛው ቦሌ ጃፓን ላይ ኢንቨስት ቢያደርጉ ከሎኬሽንም አንፃር ከፕራይስም አንፃር ከሁሉም ነገር አንጻር ቦሌ በአሁን ሰዓት በጣም ተመራጭ ናት። ቦሌ ጃፓን ላይ አሁን ላይ በ በወር እስከ 2000 ዶላር ነው እየተከራየ ያለው። አሁን ላይ ኢንቨስት ቢያደርጉ የዛሬ ሁለት ዓመት በወር 2500፣ 3000ም ድረስ ሊደርስ ይችላል። ያው ኢንፍሌክሽኑ እንደምታውቂው ነው። ዶላር እየጨመረ ነው። ሁሉም ነገር እየጨመረ ነው እና ቦሌ ጃፓን ላይ አሁን ላይ ሰዎች ኢንቨስት ቢያደርጉ ሚኒመም በወር 2000 ዶላር ያገኛሉ። ሲቀጥል ደግሞ ቦታው ያለው በጣም ሴንተር ቦታ ነው። ከሁሉም ቦታ ከሜክሲኮ የሀያ ደቂቃ መንገድ ነው። ከእያንዳንዱ ቦታ ሴንተር ላይ ስለሆነ ለዲያስፖሮችን መምቺ ነው። አሁን ላይ ገዝተው ለመኖርም ቢፈልጉ አቅራቢ ያደረጋቸው ስኩሎች ትኖራለ ትምህርት ቤቶች፣ ምግብ ቤቶች፣ መዝናኛ ቤቶች፣ ሁሉም ነገር አቅራቢያውን ከቦት ነው የሚገኘው። እንዲሁም ደግሞ ኢንቨስት ላድርግና ላከራየውም እንኳን ቢል ቦሌ ጃፓን በጣም ተመራጭ የሆነ እስቲል ሄዶ ቼክ ቢያደርጉ በአሁን ሰዓት እንኳን በ2000 ዶላር እየተከራየ ይገኛል። እና አሁን ላይ ኢንቨስት ቢያደርጉ ዘና ብለው ወደፊት ለመኖርም ለኢንቨስትመንትም አመቺ የሆነ ፕሌስ ነው ማለት ነው። በጣም ጥሩ እንግዲህ፣ ይህን ያህል ከአንቻ አንደበት ከሰማን ቦታው ላይ ደግሞ ተገኝተን ምን አይነት ሎኬሽን ላይ የሚገኘው የግንባታው ሂደትስ በምን አይነት መልኩ እየሄደ ነው የሚለውን ብንመለከት ለተመልካችን ብናሳይ ደስ ይለኛል። በሚገባ ሳይታችን ላይ ሰዎች አሉ። እዛ ሄዳችሁ እዩት እና የቀረውን ከኛ ጋር እንጨርሳለን። በጣም ጥሩ። ተመልሰን እንገናኛለን። እንደምናለ እንደምን አለ ሰላም ነው እግዚአብሔር ይመስገን እንግዲህ ዛሬ ከቢሮ ነው ቀጥታ ወደ አንተ የመጣሁት በቅድሚያ እንተዋወቅና ስለ ሳይቱ ደግሞ ያለውን ነገር ታስረዳኛለህ በጣም ጥሩ በረከት ባላለው የፕራይም ሪል ስቴት የሽያጭ ባለሙያ ነኝ እንግዲህ ወደ ጃፓን ያለው ሳይታችን ለእኔ መጣችሁ በደንብ ወክ እያደረግን ያለውን ነገር በደንብ እናወራለን ደስ ይለኛል እስቲ ስለ ሳይቱ ስላለው ነገር እያስረዳህን እንዲ ስለ ሰፈሩ ጭምር ኦኬ አሁን የምንገኘው እንግዲህ ቦሌ ጃፓን ላይ ነው የምንገኘው ኦልሞስት ከዋና አስፓልት ወደ 150 ኪሎ ሜትር ርቀት ላይ ነው የምንገኘው። እንግዲህ ጃፓን ያው ብዙዎቻችን ጃፓንን በደንብ እናውቃታለን። ምናልባት ግን ማጣም የማያውቁ ሰዎች ያው ስለ ጃፓን በደንብ ለመግለጽ ያክል ጃፓን ብዙ ሰዎች ለንም ለምን ኑሮ የሚመርጧት እንዲሁም ለኢንቨስትመንትም የምትመረጥ አካባቢ ነች። ለመኖር ደግሞ በተለይ እንደምታዩ አካባቢውም ጸጥ ረጥ ያለ በጣም ሃይ ሰኪውርድ የሆነ አካባቢ ነው። እንግዲህ እዚ አካባቢ ላይ ብዙዎች ለመኖርም ለኢንቨስትመንትም ይመጡታል። ምክንያቱም እዚህ አካባቢ ላይ የሚኖሩ ሰዎች በብዛት የውጭ ዜጎች ዲያስፖራዎች፣ እንዲሁም ደግሞ የኤንጂኦ ሰራተኞች ናቸው የሚኖሩት ማለት ነው። እንግዲህ ቦሌ ጃፓን አካባቢውም እንደምትመለከችው የተለያዩ ኢንተርናሽናል ሬስቶራንቶች፣ የእምነት ተቋማቶች እንዲሁም ደግሞ ከኤርፖርት ሁለት ደቂቃ ነው ርቀቱ ያለበት ሳይቱ ማለት ነው። እንዲሁም ደግሞ የተለያዩ ኢንተርናሽናል ትምህርት ቤቶች አጠገባችንም ስኩል ኦፍ ትሞሮ ትምህርት ቤት ይገኛል። ሰው እነዚህ እነዚህን ኔበርሁዱ ላይ ያሟላ እና የሚገኝበት አካባቢ ነው ቦሌ ጃፓን ማለት ነው። ስለዚህ እዚህ አካባቢ ላይ ነው የምንገኘው በደንብ ደግሞ ስለ ሳይቱ ጠጋምበልና ሳይቱ ላይ በደንብ ያለውን ነገር ስለ ሳይቱ እናወራለን። በጣም ጥሩ። ምናልባት ሳይቱ ራሱ ምን አይነት ፋሲሊቲዎችን ለማካተት አቅዳችሁ ነው እየሰራችሁ የምትገኙት? ሰዎች እዛ ሲኖሩ ከአካባቢ በለጠ ደግሞ እዛ ኮምፓውንዱ ላይ ደግሞ ምን አለ የሚለውን ጥያቄ ያነሱ እንችላሉ እና እስቲ እሱን ብናነሳት። በጣም ጥሩ። እንግዲህ ሳይቱ እያንዳንዱ ለመኖር የሚያስፈልጉ አምኒቲዎችና ፋሲሊቲዎች የሚሟሉ እንዴት ነው ስምድሮሃ ባካፕ ጄኔሬተር፣ ሁለት ዘመናዊ ሊፍት እንዲሁም ደግሞ በቂ የሆነ የመኪና ማቆሚያ ተካቶለት የሚሰራ አፓርትመንት ነው። እንዲሁም ደግሞ አስራ አራተኛ ላይ የህንፃው መጨረሻ ላይ ደግሞ ለጋራ ለሀዘንም ለደስታም የሚሆን ሰፋ ያለ ቴራስ ይኖረዋል ማለት ነው። አንድ አፓርትመንት ላይ ለነዋሪዎች የሚያገለግሉ የሚባሉ እያንዳንዱ ፋሲሊቲዎችና አሚኒቲዎችን የሚያካትት ነው ከጂም እና ከስፓ ውጭ ማለት ነው። ሲንግል አፓርትመንት ነው የምትገነቡት አደለም? ሲንግል አፓርትመንት ነው የምንገነባው። እንግዲህ ፕራይም ሪል ስቴት እንግዲህ እነዚህ ፕራይም ፕራይም የሚባሉ ሎኬሽኖች ላይ ሲንግል አፓርትመንት በመስራት ነው የሚታወቀው። ከዚህ ቀደምም ቦሌ ስካይላይት ፊት ለፊት ኦልሬዲ አሁን ስድስት ወር ጊዜያቶች ይቀሩታሉ ለማስረከም ማለት ነው። በተመሳሳይ መልኩ እዛም ጂ ፕላስ 14 ነው ሰርተን ያጠናቀቅ ነው። እዚህም ላይ ጂ ፕላስ 14 ሲንግል አፓርትመንት ነው የምንገነባው። ሙሉ በሙሉ መኖሪያ ብቻ ናቸው። እዚህ አፓርትመንት ላይ የኮሜርሻል ማዕከል ወይም የንግድ ማዕከል አይኖረውም ማለት ነው። ይህ ያለመኖሩ ምንድን ነው ለነዋሪው ሴቭ፣ እንዲሁም ደግሞ ሴኪዮርድ የተጠበቀ እንዲሆን ያደርገዋል ማለት ነው። ሲንግል አፓርትመንት ነው የምንገነባው። በጣም ጥሩ እንግዲህ፣ ጥሩ የሆነ ማብራሪያዎችን እየሰጠኝ ነው። ምናልባት እ ስለ ግንባታ ኳሊቲ ብናነሳና እዚጋ ካንተ ጋር እናበቃለን። በጣም ጥሩ እንግዲህ፣ ድርጅታችን ያው ከሚታወቅበት የራሱ የሆነ የኮንስትራክሽን ካምፓኒ አለው፣ ጀስቲስ የሚባል የኮንስትራክሽን ማለት ነው። ጀስቲስ ኮንስትራክሽን የሚታወቅበት አንደኛው ያው ጥራት ነው። ኮንስትራክሽን ላይ ኳሊቲ በጣም መሰረታዊ የሆነ ነገር ስለሆነ ማለት ነው እንግዲህ ከዚህ በፊትም በሰራናቸው ፕሮጀክቶች ላይ በጥራት እንታማም እዚህም ፕሮጀክት ላይ በተመሳሳይ ሁኔታ የተለያዩ ፖስቴንሽኖችን የኳሊቲን የግንባታን ኳሊቲ ሊጨምሩ እንዲሁም ፍጥነትን ሊጨምሩ የሚችሎችን ቴክኖሎጂዎችን በመጠቀም ነው የምንገነባው ማለት ነው ከነዚም ውስጥ ፖስቴንሽን ቴክኖሎጂ እንጠቀማለን ሚኒመም በአስራ አምስት ቀን ውስጥ አንድ ስላፍ እንጨርሳለን ማለት ነው ሶ ሃይ ኳሊቲ በሆነ የግንባታ ጥራት ነው የምንገነባው በጣም ጥሩ። እንግዲህ እዚህ ጋር ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልሼ ደግሞ ወደ ቢሮ ሊሄድና ያሉትን ነገሮች እዛ በቃለሁ። ከአንተ ጋር ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ ተመልሰን የተገናኘ ነው ያሉትን ሰፈሮች ላይ ምን አሉ? ሰዎች ደግሞ እዛ አካባቢ ላይ ቢገዙ ምን ምን ማግኘት ይችላሉ የሚሉትን ጠቅላላ ያሉ መረጃዎችን በቦታ ላይ ተገኝተን ለተመልካች አድርሰን ነው በድጋሚ አንቺ ጋር የተገናኘ ነው። ነገር ግን ስለ ቦታው ካነሳን አይቀር፣ ስለ ሳይቱ ከተወያየን አይቀር በምን ያህል ጊዜ ውስጥ ነው የሚያልቀው የሚለው ጥያቄ ደግሞ ተመልካች ጋርም ይኖራል እና በምን ያህል ጊዜ ለማጠናቀቅ አስባችኋል? እሺ ኖርማሊ ሳይቱን እንዳየሸው አሁን ላይ የቢዝመንት ስራ ጨርሰን ወደ አንደኛ ፍሎር የሄድን ነው። ጂ ፕላስ 14 ነው የሚሆነው። እኛን ለማጠናቀቅ ያሰብነው በሁለት ዓመት ነው። ሙሉ ለሙሉ መቶ ፐርሰንት አጠናቀን የምናስረክበው በሁለት ዓመት ነው። አሁን እንግዲህ 2018 አይደለም፣ 2020 መስከረም ላይ ሙሉ ቁልፍ እንሰጣለን የሚል ዲዛይን ነው የሄድነው። ከዛ በታችም ሊያልቅ ይችላል። ነገር ግን ከዚህ በፊት ያው የሚሊየም ሳይታችንም በሁለት ዓመት ብለን በአንድ ዓመት ከስድስት ወር ጨርሰናል። ይህንንም በአንድ ዓመት ከስድስት ወር እስከ ሁለት ዓመት ያለው ሙሉ ለሙሉ ጨርሰን ለደንበኞች የምናስረክብ ይሆናል ማለት ነው። በጣም ጥሩ ሰዎች፣ እናንተ እንዲመርጧቸው የሚያደርጋችሁ ኳሊቲ ካለ ብናነሳስ እሺ ሰዎች እኛን እንዲመርጡ የሚያደርጉም ብዙ ኳሊቲዎች አሉ። አንደኛ ብዙ ሰው ሪልስቴት ላይ የሚፈራው ነገር ትረስት ማጣት ነው። እምነት ያጣል። ይሄን ነገር ገዝቸው ባይገነቡትስ፣ ባይጨርሱትስ፣ ብር የሚበላስ ቢውል የሆነ ብዙ ጥያቄዎች የሚያነሱት ትረስት ላይ ነው። በቃ እምነት አቷል ሰው ሪልስቴት ላይ እና እኛ ደግሞ በእምነት ነው የያዝ ነው ሁሉንም ነገር መጀመሪያ ላይ እምነት ይቀድማል። የኛ ከሚሽናችን አንደኛው ትረስትፉል መሆን ነው። ከዚህ በፊትም አስመስክረናል። የዛሬ ሶስት ዓመት አካባቢ ሳርቤት ፕሮጀክት ነበረን በአንድ ዓመት ከስድስት ወር ሙሉ ለሙሉ አጠናቀን ሰተናቸዋል። የዛሬ አንድ ዓመትም ቦሌ መድሃኒያለም ከስካይላይት ሆቴል ፊት ለፊት ያለውን ሳይታችንን በሁለት ዓመት ብለን በአንድ ዓመት ከስድስት ወር ሙሉ ለሙሉ ሽያጩንም በፕሮግረሱንም ጨርሰናል። ስለዚህ የእኛ አንደኛ ለየት የሚያደርገው ነገር ደግሞ እምነቱ ነው ማለት ነው። እምነታችንን ይዘን ነው የምንሰራው ከምንም የተለየ። ሁለተኛ ደግሞ ኳሊቲው ነው። እኛ የራሳችን የኮንስትራክሽን ማቴሪያል ኢምፖርት ኤክስፖርት ድርጅት አለን። ራሳችን ከውጪ ነው ኢምፖርት የምናደርገው ሁሉንም ማቴሪያል። ስለዚህ ምንም አይነት የማቴሪያል ቅሬታ አይቀርብም። ሁለተኛ ደግሞ የራሳችን ጀስቲስ ኮንስትራክሽን፣ ምናልባት የምታውቂ ከሆነ የራሳችን የኮንስትራክሽን ድርጅት አለን ማለት ነው። ስለዚህ እያንዳንዱን ፕሮግረስ በጥራትና በታማኝነት በራሳችን የኮንስትራክሽን ማቴሪያል በራሳችን የኮንስትራክሽን ድርጅት ነው ምንሰራው ማለት ነው። ስለዚህ እነዚህ ነገሮች ለየት ያደርጉናል። በሶስተኛ ደረጃ ደግሞ ሎኬሽን ዋይዝ ነው። የእኛ ሎኬሽኖች ካየሻቸው ወይ ሳር ቤት ነው፣ ወይ ፒያሳ ነው፣ ወይ ቦሌ ነው እና ከነዚህ ሎኬሽኖች አንወጥም። በቃ ሰዎች የሚፈልገው ለኢንቨስትመንትም ለመኖሪያም የቱ ጋር ምቹ ይሆናል፣ በአቅራቢያቸው ትምህርት ቤት አለወይ ምግብ ቤት አለወይ ልዝናና ቢሉ የሚዝናኑበት ቦታ አለወይ ብለን ሁሉንም ባገናዘበ መልኩ ፕራይም ሎኬሽን ላይ ነው የምንገነባው ማለት ነው። ሶ ሎኬሽን ዋይዝም አንደኛ ተመራጭ ያደርገናል ማለት ነው። በጣም ጥሩ ። ሰዎች ቤት ሲገዙ ምን አይተው መግዛት አለባቸው ብለሽ ታስቢያለሽ አንቺ አን በግልሽ እኔ አንደኛ ሰዎች ቤት ሲገዙ ካምፓኒው ፕሮፋይሉን በደንብ ማለት አለባቸው ብዬ አስባለሁ። እዛ ካምፓኒ ላይ ማነው ያለው? ድርጅቱ የማነው? ማነው ገንቢው? ከዚህ በፊት ምን ያህል አስረከቡ? አሁንስ በስንት ጊዜ ነው እያስረከቡ ያሉት? እና ውሏቸውን በዋነኝነት አሁን ሰዎች ውል አንድ ሁለት ፔጅ ከፈት አድርገው እና ሙሉን ሳያዩ ነው የሚገዙት። እና ውል በደንብ መታየት ያለበት ነገር ነው። ከዛ ካምፓኒ ጋር ያለሽ አንድ ነገር ከእምነት ቀጥሎ ውል ነው እና የካምፓኒውን ፕሮፋይል ቼክ ካደርጉ በኋላ ውሉ ምን ይመስላል የሚለውን በደንብ ማየት አለባቸው። ባያስረክቡ ቅጣት አለ ወይ የሚለው የግንባታ እቃ ሲጨምር ይጨምሩብኛል ወይ የሚለውን እያንዳንዱን ነገር ቼክ ማድረግ አለባቸው ማለት ነው። ስለዚህ ሰዎች ሲያዩ ትረስትፉልነቱን ታማኝነቱን፣ ፕሮግረሱን እንዴት ነው እያስካሄዱ ያሉት፣ ሲቀጥል ውላቸው ምን ያህል እኔን ኮንፊደንስ ይሰጠኛል፣ ስፈርመው በደስታ ነው ወይም ፈርመው የሚለውን ቼክ ማድረግ አለባቸው ማለት ነው። በጣም ጥሩ። እነዚህን ታዲያ የቤት አማራጮች የጠቀሽልኝን ሰዎች እንዴት ነው መግዛት የሚችሉት? እዚህ ሀገር ውስጥም ያሉ ሊሆኑ ይችላሉ፣ ውጭ ሀገራት ያሉ በምን አይነት አማራጮች ነው መግዛት የሚችሉት? እሺ እኛ ጋር ለሁለቱም ሀገር ውስጥ ላሉትም ውጭ ላሉትም መንገዶችን አመቻችተን ነው። ሀገር ውስጥ ላሉት ስልክ ቁጥራችንን እናስቀምጥላቸዋለን። በስልክ ቁጥራችን ደውለው ቀጠሮ በማስያዝ ቢሮ መጥተው ቢሮ ያለውን ሁኔታ ጨርሰው ሳይትን ቪዚት አድርገው ሁሉንም ነገር ተነጋግረው መጨረስ ይችላሉ። ውጭ ሀገር ያሉት ደግሞ ውክልና ካላቸው ተወካያቸውን በመላክ ተወካያቸው እያንዳንዱ ነገር ከኛ ጋር በመጨረስ ሳይቱ ላይ ያለውንም ኦፊስ ላይ ያለውንም ሁሉንም ነገር ከኛ ጋር መጨረስ ይችላል። ወይ ደግሞ አብዛኛውን ጊዜ አሁን ደግሞ ውክልና የሌላቸው ብዙዎች አሉ። ውክልና የሌላቸው ከሆነ ደግሞ በዲኤችኤል ውሉን በመላላክ እያንዳንዱ ነገር በቪዲዮ ኮል በማሳየት የሳይቱንም በቪዲዮ ኮል እያንዳንዱን ውሉን እየተላላክን ከዛ መጨረሻ ፊርማውን በዲኤችኤል በማድረግ ለውጭም ውክልናም ላላቸው ውክልናም ለሌላቸው ሀገር ውስጥ ጥቅም ላላቸው የተለያዩ መንገዶችን አመቻችተን የጠበቅናቸው ናቸው። ነው በጣም ጥሩ ጥሩ የሆነ ማብራሪያዎች ነበር የሰጣችሁ ሁለታችሁ። በመጨረሻ ግን ማለት የምትፈልዩ ነገር ካለ ዕድሉ ልስጥሽና እዚህ ጋር እናበቃለን። እሺ፣ ማለት የሚፈልገው ነገር እንግዲህ ከዚህ በፊትም ሱቆችን ለቀንላችሁ፣ በእናንተ ሳይት ብዙ ሱቆችን ገዝተው ደንበኞች ተጠቃሚ ሆነዋል። አሁንም ደግሞ ይሄ ቦሌ ጃፓን ሳይታችን እጅግ በጣም ትንሽ ቤቶች ናቸው፣ ጂፕላስ 14 ናቸው። በፍሎር አራት ቤት ብቻ ነው ያለውና እነሱን ቤቶች አሁኑኑ ሳያሻሟቸው ሳያልቁ በመግዛት እድሉ ተጠቃሚ እንዲሆኑ ከታማኙ ከፕራይመሪ ል እስቴት ጋር ወደፊታቸውን ቢያሳምሩ። ላለው በጣም ጥሩ ስለሰተሺ ማብራሪያ እጅግ አድርጌ አመሰግናለሁ። ክብራት እና ክብራን ተመልካቾቻችን፣ በዛሬ ዝግጅታችን ፕራይመሪ ል እስቴት ጋር ተገኝተን እያቀረቡ የሚገኙትን የቤት አማራጮችን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና ኢንቨስት ማድረግ ትችላላችሁ። ለዛሬ ለነበረን ቆይታ ከማድረግ ጋር ጋር እናመሰግናለን። ሰናይ ጊዜ ይሆንላችሁ።